በባህር ኃይል ጠንካራ ባህር ኃይል የነበረ በአፍሪካ ውስጥ በሁለተኛ ደረጃ ምናልባት የሚገለጽ ኢፌክቲቭ የነበረ በጣም ተፈሪ የነበረ ባህር ኃይል ነው። የሆነ ተፈጥሮ የነበረው ምንድን ነው? ባህር ኃይል ጅማሬው ከአዱሊስ ወደብ ነው። አዱሊስ ኢትዮጵያ አዱሊስ ወደብ በነበረ ሰዓት የነበረ በ15ኛው 14ኛው ክፍለ ዘመን የነበረ የባህር በር ታሪክ አለን የባህር የወታደር ያው የሰለጠነ ወታደርን ባህር በባህር ላይ ውጊያ ይደረግ የነበረበት ቦታ አለ አሁን እኔ በነበርኩበት ወቅት ባሉ ብዙ ደሴቶችና በምጽዋ በዓሰብ በዳህላክ ዙሪያ ላይ ጠንካራ የመከላከል አቅም ይሰራ ሀገርን የጠበቅ ሉዓላዊነትን የማስጠበቅ አካባቢውን ግዛቱን የማስጠበቅ ትልቅ ስራ ሲሰራ የነበረ ነው። ለዚህም ነው ባህር ኃይል ካልተንኮታኮተ በስተቀር የባህር በር ጥያቄ አብሮ ሊዳፈን አይችልም ነበርና ቅድሚያ ባህር ኃይልን ያንኮታኮቱት በዚህ ምክንያት ነው።